በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሚያዝያ 23 ለቅዱስ ጊዮርጊስ መክበበ ሰማይት ዓመታዊ የረፍት ክብረ በዓል እንኳን አደረሰን አደረሳችሁ። እንግዲህ በትናንቱ ትምህርታችን አጠር ባለመልኩ ስለ ቅዱስ ጊዮርጊስ ተነጋግረናል። ዛሬ ላይ ደግሞ ሙሉ ታሪኩን እንደ እግዚአብሔር ቸርነት ቅዱስ ጊዮርጊስ እና ታሪኩን በተመለከተ እንነጋገራለን። የትምህርታችን መሰረታዊ ዓላማ የሚሆነው ቅዱስ ጊዮርጊስ ከየት ወዴት፣ ከምን እስከምን የሚለውን ለማየት ቅዱስ ጊዮርጊስ እና ታሪኩ በሚል እንነጋገራለን። እረፍቱ ለቅዱስ ጊዮርጊስ ሊቀ ሰማዕታት ይላል ጊዮርጊስ ማለት ኮከብ ብሩህ፣ አረገወይን ፀሐይ ማለት ነው ይላል። ቶማስስ ዘልዳ እንዲለው ይላል ሀገሩ ልዳ ነው። አባቱ ዞሮንቶስ ወይም ደግሞ አነስጣሴዎስ ይባላል። በልዳ መሳፍንት ተሹሞ ይኖር ነበር ይላል አባትየው ማለት ነው። እናቱም ቲዮቭስታ ይልቁንም ደግሞ አቅሌስያ ትባላለች። ማርታም ዲስያ የሚባሉ እህቶች ነበሩት ይላል ሁለት እህቶች እንደነበሩት የቅዱስ ጊዮርጊስ ገርል ይናገራል አስር ዓመት ሲሆነው አባቱ ሞቶ ሌላ መስፍን ተሾመ ነው የሚለው እንዲህ አይነት ታሪክ እንግዲህ ቅዱስ ያሬድም በዚህ አይነት መልኩ ታሪክ አይተናል አባቱ እንደሞተበትና ከዚያ በኋላ ባጎቱ እንደተማረ ቅዱስ ያሬድን ታሪክ አይተናል በዚህ የምናየው ይንን ነው ደግ ክርስቲያናዊ ነበርና ከቤቱ ወስዶ እያስተማረ አሳደገው ይላል እርሱም ፈረስ መጋለም ቀስት መወርወር ለምዶ ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ ክርስቶስ እኔ የክርስቶስ ወታደር ጊዮርጊስ ጊዮርጊስ መጣሁባችሁ፣ ሲላቸው ደንግጠው ይሸሹ ነበረ። እኔ የክርስቶስ ወታደር ሲላቸው ደንግጠው ይሸሹ ነበረ ይላል። እንዲህ እያለ አድጎ ሀያ ዓመት ሲሞላው መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ስልጣኔንም ይዞ ይኑር ብሎ ድግስ ሲያስደግስ ዳስ ሲያስጥል ያው ድንኳን ሲያስደኩን ማለት ነው። ጌታ ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ ይላል። ድግስ ተደግሶ ባለቀበት ሰዓት መስፍኑ ወደ ሞት ተጠራ ማለት ነው። እርሱም ሐዘኑን ጨርሶ ቅዱስ ጊዮርጊስ ማለት ነው ወደ ቤሩት ሄደ። ከሀገር ወደ ሀገር ማለት ነው። ይህች ቤሩት በኢያሪኮ ዳርቻ ያለች ቅጽሯ ሰፊ አምባዋ ጽኑ የሆነች ሀገር ናት። ሰዎቿ ግን እግዚአብሔርን የማያውቁ ደራጎንን የሚያመልኩ ነበሩ። ደራጎን እንደ ንስር ሁለት ክንፍ፣ እንደ ፍየል ጽሕም፣ እንደ አንበሳ ፈርጣማ ክንድና እግር፣ እንደ ዘንዶም ጅራት ያለው አንገቱ እንደ ሰገኑ የሰገገ ጥርሱ እንደ አዞ ጥርስ የረዘመ ታላቅና አስፈሪ አርዌ ነው። ሲርበው ባህር ውስጥ ያሉ እንስሳትን፣ በአየር ያሉ አዕዋፋትን፣ በዱር ያሉ እንስሳቱን፣ አራዊቱን በትንፋሹ እየገደለ ይበላ ነበር። በዚህም ምክንያት ሕዝቡ ሴት ሴት ልጆቻቸውን እየገበሩለት ይኖር ነበር። ልጆቻቸውን ሰጥተው ቢጨርሱ ሹሙን ልጆቻችንን ሰጠን ጨረስን። ሚስቶቻችንን እንዳንሰጥ ያለ እነርሱ መኖር አይቻለንም። ካልሰጠኑ ደግሞ ይፈጀናል። ስለዚህ ወደ ሌላ አገር እንሄዳለን፣ ማለት እንሰደዳለን። ተሰብስበው ሄደው ይህን ነገሩት ይላል። እኔም ልጄን እሰጣለሁ፣ ሀገራችሁን ትታችሁ አትሄዱ። እናንተ ከሌላችሁ እኔ እስከማን ጋር እኖራለሁ? መንግሥት ለመባል ሕዝብ ያስፈልጋል፣ ባለስልጣን ለመባል ከበታችሁ ሕዝብ ያስፈልጋል። እናንተ ተሰዳችሁ እኔ ከማን ጋር እኖራለሁ? እኔም እንደናንተ እገብራለሁ ብሎ አንዲት ልጄን እንደናንተ እሰጣለሁ አላቸው ነው የሚለው። ጊዜው ሲደርስ የሹሙን ልጅ ወስደው ከግንድ አሰሩለት። ቅዱስ ጊዮርጊስ በዚያ ሲያልፍ የልቅሶዋን ድምፅ ሰማ። ምን ሆነሽ አላት? ለአምላካችን ለደራጎን ተሰጥቼ ነው አለችው። አምላካቸው ወዴት አለ አላት። ምግቡን ሊፈልግ ሄደዋል። ከመጣ ይተናኮንሃልና ፈጥነ ሂድ አለችው። ይነድፍሃል ማለቷ ነው። እኔማ ምን ኃይል አለኝ? ከእኔ ጋር ያለው ግን እርሱ ያሸንፈዋል አላት። እግዚአብሔርም ማለቱ ነው። ይህን ሲነጋገሩ ደራጎን ምድሪቱን እያናወፀ መጣ። ሊበላው ሲቀርብ ስመ እግዚአብሔር ጠርቶ ቢያማትብበት በላዩ ያደረ ሰይጣን እንደ ጉምተኖ እንደ ትቢያ በኖ ጠፋ። ኃይሉ ደከመ። አንገቱ በታሰረበት አንገቱን በታሰረበት ገመድ አስሮ እሷ እየጎተተች እሱ በፈረስ ሆኖ ከተማ ደረሰ። ሕዝቡ ሊያስፈጀን ነው ብለው ይሸሹ ጀመር። አጽናንቶ መለሳቸው። አምላካችንን ለምን አመጣህብን? አሉት። ይህ ራሱን እንኳ ማዳን አልተቻለውም፣ እንደምን አምላካችሁ ይሆናል? አላቸው። አምላካችንን አንተውም አሉ። እንዲህ ካላችሁማ ለቅቄ አስፈጃችኋለሁኝ አላቸው። ይህስ አይሆንም፣ ባይሆን ከገደልከው በአምላክህ እናምናለን አሉ። ከከተማ አውጥቶ በጦር ወቅቶ ገደለው። ይህን አይተው በእግዚአብሔር ስም አምነው ተጠምቀዋል። አውሬውን ከገደለበትና ከመሃል ከተማ ሁለት አብያተ ክርስቲያን ሰርተዋል። ዛሬም እነዚህ አብያተ ክርስቲያናት በዛ ይገኛሉ። በዚህ ጊዜ የፋርሱ ንጉሥ ዱድያኖስ ሰባ ነገሥታት ሰብስቦ ሰባ ጣዖታት አቁሞ ይሰግድ ያሰግር ነበረ። የአባቴን ምስፍና ተቀብዬ ልምጣ ብሎ እጅ መንሻ ይዞ ብላቴኖቹን አስከትሎ ቢሄድ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ አውጆ ህዝቡም ለጣዖት ሲሰግዱ አገኘ ይላል። ለአምልኮተ እግዚአብሔር ቀናይ ነውና አዘነ። ወርቅ ብሩርን ለነዳያን ወርቁን ብሩሩን ለነዳያን መጽቶ፣ ብላቴኖቹን አሰናብቶ፣ ነገስታቱ ከተሰበሰቡበት ገብቶ፣ አነወቱ ክርስቲያናዊ ወአምን በእግዚእ ኢየሱስ ክርስቶስ አለ። ዱዲያኖስ ሦስት ዓመት ሙሉ ሃይማኖታችሁን ካዱ፣ ለጣው ስገዱ ስድ፣ እንዲህ ያለኝ አንድ እንኳ የለም። ለመሆኑ የማን ልጅ ነህ? ሀገርስ? ወዴት ነው አለው። ከእኔ ጋር ምን ህብረት አለህና አባቴን ሀገሬን ትጠይቀኛለህ? አለው። ሌሎች ያውቁት ነበርና የዞሮንቶስ መስፍነ ልዳ ልጅ ነው አሉት። አንተማ የእኛ ነህ። በስር አይጉር ላይ ሾመሃለሁ። የእኔን አምላክ አጵሎንን አምልክ አለው። ሹመት ሽልማትህ ለአንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክድም አለ። ተቆጥቶ በእንጨት አሰቅሎ ስጋውን በመቃጥን አስፈተፈተው ረጃጅም ችንካሮች ያሉበት የብረት ጫማ አጫምቶ ሂዳ ነው። ችንካሮቹ እግሮቹን በሳስተው ወጡ። ደሙ እንደውሃ ፈሰሰ። አጥንቱ ደቀቀ። መሄድ አቅቶት አጎንብሶ ሄዷል። ሰላም ለመከየድከ በአሳነ ሐፂን ዘተፅዕረ እስከነኮርከ ድቡተ ሶበስእን ከሰጊረ እንዲል ደራሲ መከራው ቢጸናበት ኦ እግዚ ኢትግድፋ ለነፍሲ እስከ አስታፈሮ ለዝንቱ እልው ይህን ከሃዲ እስካሳፈረው ድረስ ነፍሴን አትውሰድ ብሎ ወደ ጌታ አመለከተ። ቅዱስ ሚካኤልን ልኮ ፈውሰታል። ሄዶ ህፈር ኦ እልው አለው። በሰባ ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የደንጊያ ምሰሶ አሳስሮ እንዲያንከባለሉት አደረገ ይላል። ገሩ የማይሞት ሆነ። ስጋውን በመጋዝ አስተልትሎ ጨው ነሰነሰበት። ስጋው ተቆራርጦ ወደቀ። ከዚህ ግቤት ትተውት ሄዱ። በመንፈቀ ሌሊት ጌታ በእጁ ዳሶ አስነስቶ ገና ስድስት ዓመት ስለ ስሜ ትጋደላለህ፣ ሶስት ጊዜ ትሞታለህ፣ በአራተኛው ታርፋለህ አለው። ትናንት ተነጋግረንበታል። አክሊለጽዬ ማርያም ለጊዮርጊስ ቀጸላ መንግስቱ ብለን ከበ ጌራ ወርቅ ጽሩይ እምንቆ ባህሪ ዘያቱ ዘተጽፈ ብክ የትምህርተ ስሙ ተስካረሞቱ ሶስት ጊዜ ሞቶ ሶስት ጊዜ ተነስቷል፣ በአራተኛው ሞቷል። ተንሳኤ ዘጉባኤን ይጠብቀሃል ብለናል። ይህም እንግዲህ ገሩ ላይ ተነግሯል። መቤታችንም በማየት የተጽየ አባጽዬ ድንግል መረጃ አስቀምጧል ማለት ነው። ሲነጋ ከንጉስ ሄዶ አንተ ካሃዲ እፈር፣ አምላኬ አዳነኝ አለው። በስራይ የሚያሸንፍልኝ ባገኝ ቤቱን በወርቅ እመላለታለሁ አለ። አትናቴዎስ የተባለ መሰሪ መጥቶ ንጉስ፣ ሺህ አመት ንገስ፣ ጠላት ይደምሰሳ ነው በምን አውቀዋለሁ አለው። ላም አስመጥቶ በጆሮዋ ቢያንሾኳት ሾኳት ከሁለት ተሰንጥቃለች። ለጊዜው እርሱንም እንዲህ የሚያደርግለት መስሎት ደስ አለው። ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣን ደግሞ ሰጠው። ስመ እግዚአብሔር ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኝቷል። ጠንቋዩ ማረይ ብሎ ከእግሩ ወደቀ። መመለሱን አይቶ የቆመባትን መሬት በእግሩ እረግጦ ውሃ አፍልቆ ወደ ጌታ ቢያመለክት ሐዋርያው ቶማስ በአካለ ነፍስ መጥቶ አጥምቆት ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። እሱን ግን በመንኮራኩር አስፈጭቶ ከጥልቅ ጉድጓድ ጥሎት ደንጋ አተሞበት ተመለሰ። ጌታ የተፈጨ ስጋውን በእጁ ዳሶ መንፈሱም መልሶ አስነስቶታል። እግረ መንገዱን አህዛብን እያስተማረ ከንጉስ ቀረበ። አንተ መስህት እፈር፣ አምላኬ ከሞት አነሳኝ አለው። ተበሳጭቶ በብረት አልጋ አስቸንክሮ ከበታችሁ እሳት አንድዶበታል። እሳቱም ደሙ ቢነጥብበት እልም ድርግም ብሎ ጠፍቷል። ከዚህ በኋላ ክርስቶስ አምላክ ነው ትላለህ፣ ምን አድርገህ ታሳየናለህ? አሉት። የለመለሙትን እጸው አድርጎ አድርቆ የደረቁትን አለምልሞ ደግሞ ከሞቱ 430 ዘመን የሆናቸውን ሙታንን አስነስቶ አሳይቷቸዋል። በረሃብ በጽም ይሙት ብሎ የሚላስ የሚቀመስ ከሌላት ድሃ መበለት ቤት ህዳር ሰባት ቀን እንዲታሰር አዘዘ። ከምሰሶው ጋር አሰሩት። ራበኝ አቢኝ አላት። የምትሰጠው ብታጣ ወደ ደጅ ወጣች። ስትመለስ የታሰረበት ምሰሶ ለምለሙ 15 ክንድ ያህል ከጣራው አልፎ ካጠገቡ እንጀራ የተመላ መሶብ ተቀምጦ እህሉ ዘይቱ የእቃው በየእቃው ሞልቶ አገኘች። ናሁ አምላከ ገሊላውያን ተመሲሎ ሰብአ ወረደ እምሰማይ ወአውስተ ቤትየ የገሊላውያን አምላክ ሰው መስሎ ከሰማይ ወርዶ ከቤት የገብቷል። አለች አልጋዬ እንጂ እርሱን አይደለሁም። አገልጋዩ አገልጋዩ እንጂ እርሱን አይደለሁም አላት። የኢየሱስ ክርስቶስ አገልጋዩ እንጂ እርሱን አይደለሁም አላት። ጆሮው የማይሰማ አይኑ የማያይ አፉ የማይናገር አንካሳ ልጅ ነበራት ሰው እንዳያየው ሸሽጋ ታኖረው ነበር። አምጥታ ጭኑን ብታስነካው አይኑ በርቶለታል። ጌታዬ ጆሮውንም አፉንም እግሩንም ፈውሰው አለችው። ይህን ጊዜ ገና ነው አላት። ይህ ጊዜ ገና ነው አላት። እርሱንም ቅዱስ ሚካኤል ከእስር ፈቶት መበለቲቱን ከነ ልጆቿ እነ ልጇ አጥምቆ እያስተማረ ወደ ንጉሱ ተመለሰ ይላል ገሉ ነው። ንጉስ ዱሪያኖስ የሚያደርገው ጠፋ። በመንኮራኩር ፈይታችሁ ደብረ ድራስ ወስዳችሁ ንዙልኝ አለ። ጥር 18 ቀን ፈጅተው ወስደው ቢረዙ ስጋው ያረፈበት ሳር ቅጠሉ፣ ደንጊያው፣ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ሰማይቱ ለእግዚአብሔር እያሉ አመስግነዋል። ጌታም የሶስተኛ ከሙት አንስቶታል። ጭፍሮቹን ተከትሎ አምላኬ ከሞት አዳነኝ አላቸው። ደንግጠው ከእግሩ ስር ወደቁ። መሬቱን ከእግሩ መትቶ ውሃ አመንጭቶ ቅዱስ ዮሐንስ አጥምቋቸዋል። ከዚህ በኋላ ንጉሥ ልሹምህ፣ ልሸልምህ ላጵሎን ስገድ አለው። ከሾምከኝማ ሌላ ምን እሻለው? እሺ እሰግዳለሁ አለ። እንኪያስ እስከ ዛሬ ባስከፋሁህ ይቅር አው፣ ይቅር በለይ ብሎ ከእልፍኝ አስገብቶ መጣ። ንግስቲቱ ለእስክንድሪያ ትባላለች። ለስመ እግዚአብሔር ጠርቶ ሲያመሰግን ሰምታ፣ ምን ማለት ነው? ይህን ምክንያት አድርጎ አስተምሮ አሳምሯታል ይላል። ሲነጋ ቅዱስ ጊዮርጊስ ላጵሎን ሊሰግድ ነውና ከአደባባይ ተሰብሰቡ ብሎ አዋጅ አስነገረ። ያች መበለት ልጇን አቅፋ ሀሰት ይሁን ጊዮርጊስ ላጵሎን አይሰግድም እያለች ታለቅስ ነበር። ልጅሽን ከዚህ አኑሪ አላት። አኖረችው ተነስተ መላእክቱን፣ መልእክቴን አድርስ አለው። ተነስቶ ቆመ። ከቤተ ጣወት ገብተህ አጵሎንን የክርስቶስ አገልጋይ ጊዮርጊስ ይጠራሃል በለው አለው። ሄዶ ቢጠራው በዚያ ያደረ ሰይጣን አሌ ሊተ ወይ ሊተ እያለ እየጮኸ ሕፃኑን ተከትሎ መጥቶ ከፊቱ ቆመ። ሕፃኑ በዚህ አጋጣሚ እግሩን ጆሮውን፣ አፉን አፉ ተፈውሷል፣ ድኗል። በውኑ አንተ አምላክነህን አለው ቢሰውልኝ ቢሰግዱልኝ እንጂ አምላክ አይደለሁም አለ። እንኪያስ ዳታንና አቤሮንን የዋጣቸው ምድር ተዋጣ አለው። ምድር አፏን ከፍታ ውጣዋለች፣ ሰይጣኑን ማለት ነው። ንጉሥ እንዲያደንቁለት የሰበሰባቸው ሁሉ የሚያደንቁበት ቢሆን ልብሱን ቀዶ እንደ እብድ እየለፈለፈ ከልፍኙ ገባ። ንግስቲቱ ምን ሆን ካለችው እንዲህ አደረገኝ፣ አላት እኔማ እንጂ ነግሬህ አልነበረምን? ምን ጊዮርጊስ እስከ ዛሬ ያሰቃይኸው አይበቃህምን? ትምህርቱን ሰምተ ታምራቱን አይተ ከክፋትህ አትመለስምን አለችው። ፀጉሯን ይዞ እየጎተተ ወስዶ ከነገስቱ ፊት አቁሞ ፍረዱኝ አላቸው። ትቀጣ አሉት። እርቃኗን አሰቅሎ በሰይፍ አስመትቷት ደሟ ጥምቀት ሆኗት በሰማዕትነት አርፋለች። ብሲተ ንጉስ ከአዲት እንተትኩ እኩ የንን አህዛበ በአፈ መጥባይት ክሳዳ ቀደመ ተከዊ ሂበ እንዲል አስተማሪዋን ቀድማ አርፋለች ማለት ነው። ቅዱስ ጊዮርጊስም ማለት ነው። ትምህርቱን ሰምተው ታምራቱን አይተው ያመኑ በሺህ የሚቆጠሩ ነበሩ። እነሱን በሰይፍ አስመታቸው። እሱንም በሰይፍ ሊቀጡት ይዘውት ሲሄዱ መከራየን ስቃየን ተቀብለ ከሆነ በኤልያስ ቃል ከሰማይ ወርዳ ጠላቶቹን የበላች እሳት እኒህን አላውያን ትብላቸው ብሎ ወደ ጌታ አመለከተ። ወዲያውም ንጉሥ ግብር አግብቶ ከአዳራሽ ተገኝቶ ሲበላ ሲጠጣ እሳት ከሰማይ ወርዳ ገለባብጣዋለች። ሁለተኛ ገድሌን የጻፈ ያጻፈ መታሰቢያዬን ያደረገ በስሜ ቤተክርስቲያን ያነጸ በመከራ ሆኖ በስሜ የተማጸነ ሁሉ በስጋው ረድኤትን በነፍሱ ምሕረትን የሚያገኝሁን ብሎ ለመነ። በዚህ ጊዜ ሰማያት ተከፈቱ፣ ምድር ተናወጸች። ጌታ መላእክቱን፣ ነቢያትን፣ ሐዋርያትን አስከትሎ መጣ። ሰላም ለከ ኦ ኅሩየ ክርስቶስ ጊዮርጊስ ሰላም ላንተ ይሁን የለመንከ ሁሉ ይሁንል አንተም እንጂ ሰባት ዓመት ሰባ ነገስትን ታግልሃልና በከመፈጸምኩ ዘእብየ ይተነስአ በከመፈጸምኩ ዘእብየ ኢተንሳ እምሉደ አንስ ዘአበዮ ለዮሐንስ መጥብቅ ሴቶች ከወለዷቸው ዮሐንስን የሚበልጥ አልተነሳም። ማቴዎስ 11 11 ያልኩትን እንደፈጸምኩ ከማሁኬ እብለክ አልቦ ዘይመስለክ ንኩሎም ማህበረ ሰማይት እም ቅድሜከ ወእም ድህሬከ። እንዲሁ አንተንም ማለት ነው። ለዮሐንስ መጥምቅ ከሴቶች ከተወለዱት እንደሱ እንደማይናይነሳም ብዬ በአምላክነት እንደተናገርኩኝ አንተም ከማህበረ ሰማይት እንዲሁ የሚመስልህ የሚስተካከል የለም ብሎ ተስፋውን ነግሮታል። ጭፍሮቹ ግን ይህን ሊያዩ ሊሰሙ አልታደሉምና ከወደቁበት ተኝተው ያንኮራፉ ነበር። ቀስቅሶ የታዘዛችሁትን ፈጽሟላቸው አላቸው። በሰይፍ መትተውታል። በመቱት ጊዜ ደም ውሃ ውሃና ወተት ከአንገቱ ፈሷል። ጊዜው ዘጠኝ ሰዓት ነበረ። እድሜውም 27 ዓመት ነበረ። ጌታም ስለ ሰባት ዓመት ተጋድሎው ሰባት አክሊላት አቀዳይቶታል። በሰማይም ሁላ ነፍስ ማእምንት ለመ ወጻትም ስጋ ትሰግ ትስግር ቅድመ ለስሉስ ቅዱስ ወካይ በለ ቅድስት ድንግል ወላዲቴ ወምዝ ይሰድዋ ሀበ ፈቆሪ ጊዮርጊስ ከመ ትስግር ሎቱ ብሎ ክብሩን ነግሮለት ነፍስ ሁሉ እጅ ነስታዋለች። እንግዲህ የቅዱስ ጊዮርጊስ የገድሉ ተአምራቱ ይህን ይመስላል በ15 ዓመቱ ለልምምድ ወጣ። በሃያ ዓመቱ ለአገልግሎት ወጣ። ሰባት ዓመት ተጋደለ። ሰባተ ዓመት ዘኮነኑ ወይ መሰሎ ከማሃት ይለት ሰባት ዓመት ተጋሎ የሰባት ዓመት ተጋድሎ እንዳንድ ቀን አይመስለውም ነበረ ቅዱሱ ለእግዚአብሔር። ቅዱስ ጊዮርጊስ የእግዚአብሔር የተለየ አገልጋይ፣ የተለየ ምርጥ ዕቃ፣ የተለየ ሰማይት ነውና፣ ለዚህ ነው ቅዱስ ማለት የተለየ ማለት ሲሆን ጊዮርጊስ ማለት ኮከብ ብሩህ፣ አረገወይን ፀሐይ ማለት ነው ብላ ቤተ ክርስቲያን በገድሉ ታስተምራለች። ገብረ መስቀል ሚዲያ ነው። ገብረ መስቀል ሚዲያ ነው። ሁላችንንም ይህንን ሚዲያ ለእያንዳንዱ ለምን በየሚዲያው እያስተዋወቅን ብሉይ ኪዳን፣ አዲስ ኪዳን፣ ሊቃውንት፣ መነኮሳት እንዲሁም ደግሞ የማይሌቱ እንዲሁም ደግሞ የአውደምረቱ አገልግሎት የሚተላለፍበት ስለሆነ ሰብስክራይብ፣ ላይክ እና ሸር እያደረጋችሁ ሚዲያው እንዲያደርግ እንድታደርጉ እያሳሰብኳችሁ፣ ለዛሬው ግን እንኳንም ለሚያዝያ 23 ቀን ለቅዱስ ጊዮርጊስ በዓለ እረፍት አደረሳችሁ። ስብሐት ለእግዚአብሔር ተፈጠረ ፈጠረ ከመናም ልኮ ለማርያም ማምላክ እግዝት ነው መድኃኒት ነው። ስብሐት ለመስቀለ ክርስቶስ ፀመድኃኒት ኃይልን ወፀወንን እንኳንም ለሰማዕቱ ለመልአከ ሰማዕት ቅዱስ ጊዮርጊስ አመታዊ ክብረ በዓል ሚያዝያ 23 ቀን አደረሰን እናደረሳችሁ። እንግዲህ ትንሽ ደቂቃ በኋላ ደግሞ በታቦቱ ላይ የምንማረውን ደግሞ እንደ እግዚአብሔር ቸርነት እዛው ላይ እንሰማለን። እግዚአብሔር አምላክ ሁላችንንም ይባርከ